ሰላም ሰላም! እንዴት ናችሁ? ዳናይት ነኝ። እያያችሁ ያላችሁ ሀሽታግ ዳናይት ነው። በዛሬ ሀሽታግ ዳናይት ፕሮግራማችን እንግዲህ ለክረምቱ የሚሆን ቆንጆ ቦታ አሳያችኋለሁ። ላንጋኖና ሸበሌ ሪዞርት ይባላል ከአዲስ አበባ 205 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ለአዲስ ተጋቢ ሙሽሮች ትምህርታችሁን ጨርሳችሁ ደግሞ የረፍት ጊዜ ማሳለፊያ የምትፈልጉ ተማሪዎች ለጓደኛ ማቾች ከቤተሰብ ጋር ደግሞ ሰብሰብ ብላችሁ ማሳለፍ የምትፈልጉ ከሆነ ቆንጆ የሆነ የረፍት ጊዜ ቦታ ማሳለፊያ አሳያችኋለሁ ማለት ነው። አሪፍ የሆነም የትዝታ ቀናቶችን ታተርፉበታላችሁ። እኔ እስከምደርስ ድረስ በጣም ጓጉቻለሁ። ያለውን የአዲስ አበባን አየር ሞቅ ያለ ሙዚቃ እየሰማንበት አዲስ አበባን ጥለን ወጣል። ጉዟችንን ያደረግነው በፈጣን መንገድ ላይ ስለሆነ የምናየው ከተማ አልነበረም። ከመቶ ሰባ ኪሎ ሜትር በኋላ ዝዋይ ባቱ ከተማ ገባል። ባቱ ከተማ የዝዋይ ሐይቅን ዳርቻ መሰረት አድርጎ የተመሰረተ ከተማ ሲሆን በአሳና በፍራፍሬ ምርቶቿም ትታወቃለች። ዝዋይ ቁርስ በልተን ከተማን ለመልቀቅ ጥቂት እንደተጓዘ በመንገዱ ግራና ቀኝ ትልልቅ የፍራፍሬ መደብሮችን አገኘም። የምትገዙበትን ወስናችሁ ከመኪናችሁ ካልወረዳችሁ እንደ እኔ የአይን አዋጅ ነው የሚሆንባችሁ።

እሺ ስንት ነው? እንደ ሳይዙ ነው ተለቅ ያለው ሳይዙ። የትኛው ሳይዝ ነው የሚጣፍጠው? ስንት ነው? ኧረ በእናትህ አንተ ደግሞ ት መብርዳሀ የሚሰጠው ኧረ እሺ፣ በቃ ግን ቀንስልኛ ሁለት። እንደው እንደው ወስድ አምሳ አምሳ ቀንስልኝ። ኧረ እሺ አድርግልኝ ሁለት። እሺ አመሰግናለሁ። አይ ያዘው ያዘው ሲቀልድ ነው። ከእርሻ ወደ ጉርሻ የሚል ስያሜ የሚገባው ለዚህ አካባቢ ነው። የገዛውትን ሀባብና ፓፓዬ መኪና ውስጥ በልተን ሳንጨርስ መዳረሻችን ወደ ሆነው ኢጃ ላንጋኖ ሪዞርት ደረስ። አካባቢው የበረሃማነት የአየር ጸባይ ስላለው ዋርካ ግራርና ሌሎች በረሃማነትን መቋቋም የሚችሉ እጽዋት ነው የምታገኙት። ላንጋኖ ሄጄ መጣ አብጄ ተብሎ የተዘፈረለት ላንጋኖ ኢጃ ሪዞርት ደርሰናል። ብዙዎችን የቤት ባለቤት ያደረገው ዲኤምሲ ሪል ስቴት በኮሪደር ልማት እያሸበረቀች ባለችው በለቡ መብራት ኃይል እያስገነባ ያለው እጅግ ማራኪ መንደር በውስጡ የመዋኛ ገንዳ፣ ሰፊ የመኪና ማቆሚያ፣ እና የኤሌክትሪክ መኪና ቻርጅ ማድረጊያ ከሰፊ የልጆች መጫወቻ ስፍራ ጋር ያሟላ ሲሆን ከዚህ ቀደም እድሉ ያመለጣችሁ ደንበኞች በ8% ቅድመ ክፍያ በ30% ልዩ ቅናሽ አሁኑኑ የቤት ባለቤት ይሁኑ። ይሎታል ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ላንጋኖ ሪዞርት በ1950ዎቹ ከተመሰረቱ ቆንጆ የባህር ዳር መዝናኛ ቦታዎች ውስጥ አንዱ ነው። ላንጋኖ ብዙ ሰዎች የተዳሩበት የጫጉላ ሽርሽራቸውን ያደረጉበት፣ የልጆቻቸውን ልደት ያከበሩበት፣ ከከተማው ግርግርና ሁከት ያመለጡበት ባለታሪኩ እድሜ ጠገቡ የአሁኑ ኢጃ ላንጋኖ ሪዞርት ተገቢውን እድሳት ተደርጎለት እንደ ድሮ በርካታ እንግዶችን ምቾታቸውን ጠብቆ ዛሬም ያስተናግዳል። ኢጃ ላንጋኖ ሪዞርት ሲንግል፣ ትዊን እና የፋሚሊ የመኝታ ክፍል አማራጮች ሲኖሩት አዳሬን፣ በሐይቁ ዳርቻ ነው ማድረግ የምፈልገው ለሚል እንግዳ ደግሞ በቂ የድንኳን አቅርቦትም አላቸው። ላንጋኖ አካባቢ እንግዲህ እንደሚታወቀው ትንሽ በረሃማ ስለሆነ የሙቀቱን ሰዓት ሩሜ በማረፍ አሳልፌያለሁኝ። አሁን ሪፍሬሽ ካደረግኩኝ በኋላ መንገድም ስለመጣል እንዲሁም የከተማው ግርግር ትንሽ አእምሮዬ እንደከም ስላደረገው ልናፈስ ብዬ እዚህ ሀይቁ አካባቢ እየሄድኩ እገኛለሁ። በነገራችን ላይ ጸጥታው፣ የወፎቹ ድምፅ፣ ነፋሻነቱ ከራሳችሁ ጋር ንግግር እንድታደርጉ እድሉን ይሰጣችኋል። በጣም ደስ የሚል ቦታ ነው። ወደ ሀይቁ ይዳብራል ማስታወሻ እንዲሆነኝ ራሴንና አካባቢውን ፎቶ እያነሳሁ ፈጠን ባለ እርምጃ ጉዞዬን ወደ ሀይቁ አደረም። ምን ነው ፎቶ መነሳት አበዛሽ እንዳትሉኝ። በእርግጥ እኔም ፎቶ መነሳት ወዳለሁ፣ ግን ደግሞ እንደዚህ አይነት የመዝናኛ ቦታዎች ላይ ስንሄድ በቃል ከምንነግረው የበለጠ ፎቶ ትልቅ ቋንቋ ነው። እናንተም እድል ገጥማችሁ እዚህ ብትመጡ በየቦታው ወይ ሰልፊ ወይ ደግሞ አብራችሁ ካለ ሰው ጋር እየተቀያየራችሁ አሊያ ወንድሜ አንድ የፎቶ ልታነሳን ትችላለህ ስትሉ መዋላችሁ ነው። እዛው የመረብ ኳስ በመጫወት ራሳቸውን ፈታ እያደረጉ ከነበሩ ሰዎች ጋር ተቀላቅዬ ኳስ ማባረር ጀመርኩ። መጫወት ልላችሁ ይከብደኛል። እዩኝ እስኪ ስንቴ ኳስ እንደምታመልጠኝ ከተቃራኒው አይደለም፣ ከራሴ ቡድን የሚሰጠኝን ኳስ ታመልጠኛለች። በዚህ አጋጣሚ መረብ ኳስ መጫወት ቀላል እንዳልሆነ ተረድቻለሁ። በነገራችን ላይ ላንጋኖ ለመዝናናት ሲመጡ ፈረስ መጋለብ፣ ሳይክል መንዳት፣ የእግርና የመረብ ኳስ መጫወቻ አመቺ ቦታ አለው። ጨዋታችንን በበቃኝ ያቋረጥኩና እዛው ከተዋወቅኳቸው እንግዶች ጋር ሐይቁ ዳር አረፍ ብለን የግል ጨዋታ እየተጨዋወትን ጥሩ ተግባቋል። ጨዋታቸው በጣም ተመችቶኝ ነበር ግን ሳይመሽብኝ አቢጃታ ሻላን ብሔራዊ ፓርክ ለማየት ስለመሄድ ስመለስ እንድንገናኝ እና እራት አብረን እንድንበላ ተቀጣጥረን ተለየኋቸው። አሁን ደግሞ ከላንጋኖ አሁን ካለንበት ቦታ ብዙም ሳንርቅ 3 ኪሎ ሜትር ያክል እንጓዝና ከዛ አብያታ ሻላ ፓርክ ወስዳቸዋለሁ። እዛ ያለውን ነገር እንጎበኛለን። እዛ አካባቢ ደግሞ ኦ አባጅባ የሚባል አንድ ፍሉሃ አለ ተብያለሁ። እንቁላልና ድንች እንቀቅላለን። እንዲሁም የበርካታ አዋፋት ማደሪያ የሆነውን አብያታ ሻላ ፓርክንም አስጎበኛቸዋለሁ። ተከታተል። ይህ ቦታ በ1963 ዓ ም የተመሰረተ ሲሆን በውስጡ ሶስት ሀይቆች ማለትም አቢጃታ፣ ሻላ እና ጭቶ የሚገኙ ሲሆን 463 የአዕዋፋት ዝርያዎች እና ሌሎች የዱር እንስሳት ይገኙበታል። አንበሳም ነብርም የማየት አጋጣሚ ቢኖረኝም ሰጎንን የማየት እድል አልገጠመኝም ነበር። በቦታው ያገኘሁት የፓርኩ አስጎብኚ ሙስጠፋ ዴንሶ ስለ ሰጎን ባህሪ ሲነግረኝ ብዙ የገረሙኝ ነገሮች ነበሩ። እስኪ እንስማው ጫጩቶ እስከ ሶስት አመት የእናታቸው ከሌ ነው ከሁለት አመት እስከ ሶስት አመት የእናት ከሌ ነው የምንወጣቸው ከዛ በኋላ ነው ወንድና ሴት መለያየት የሚችለው እንቁላል ደግሞ ሲያቅፉ ለ45 ቀን ነው የሚያቅፉት ሴቷ ብቻ አታቅፍም ወንድ ጧት ጧት ቃንቃን ሴቷ ታቅፋለች ወንድ ማታ ማታ ደግሞ ወንድየው ነው የሚያቅፈው ምክንያቱም ሴቷ እንትን ሳር ጋር ትመሳሰላለች። አ እነሱም የሚያጠቃ ነገር በቀላሉ መጥቶ እንዳያጠቃቸው ሳሩ መስሎ ነው፣ ኢኮሎጂ መስሎ ነው የሚኖሩት። ማታ ማታ ደሞ ወንድየው ጥቁር ስለሆነ ጥቁር ስለሆነ እንደዚያ ሆኖ ነው የሚጠብቁት። ለ45 ቀን ሲያቅፉ እየተቀያየሩ ነው። ልክ እስከ 11 ተኩል ካቀፈች እሷ ማታ ላይ መጥቶ እሱ ይቀይራታል፣ ቀበላታ ሌላ ደሞ ብሪዲንግ ሲዝን ላይ ብሪዲንግ ሲዝን ላይ በአመት አንዴ ነው ከዛ የሚያሳዩ ሳይኖች አሉ። ወንዱ ብዙ ጊዜ ይደንሳል። አዎ፣ ሲደንስ ተንበርክኮ፣ ባይ ግሩ ተንበርክኮ እንዲሁ ይደንሳል። ብሪዲንግ ሲዝን ናቸው። አዎ፣ ይደንሳል። ከዛ ሲደንስ አሁን ሴቷ ብዙ ጊዜ ብሪዲንግ ሲዝን ላይ ብቻ ነው ወጣ ብላ የምትሄዱ። ወንዱ ደግሞ ይደንሳል። ተንበርክኮንም ይደንሳል። አሁንም አንድ ተንበርክኮንም ይደንሳል፣ ይሄዳል። እሷ ደግሞ በዛ ሰዓት ወይ ቦታ ወይ ነው ቦታ ትቀይራለች። እዛ አካባቢ እነሱ ምናብሽ ነገር ካለ ያጣኛል። ኦኬ እሷ ደሞ ፈቃደኛ ሆና ከተኛች፣ ሴቷስ በሚደም የምታሳየው ፈቃደኛ እንደምት ክንፏን ዘርግፋ አድርጋ ትሄዳለች። ብዙ ጊዜ ብቻ አሁን ወጣ ብላ ማሄዷል። አሁን ክንፏን ዘረጋች። አሁን ልትቆጣ ነው። በቃ አሁን ጫጩት ስላላት ብዙ ጊዜ አግሬሲቭ የሚሆኑ፣ እንቁላልና ጫጩት ላይ አግሬሲቭ ይሆናሉ። ኦኬ። አሁን ቁጣ እያሳየው ነው። ኦኬ ግን ሲያማምሩ፣ በተለይ ወንዱ ያምራል። ከለሩ በስሱ ነው። የአቢጃታ ሻላ ፓርክ አካል ወደ ሆነው ሌላኛው ቦታ ለመድረስ ሰባት ኪሎ ሜትር መጓዝ ይጠበቅባቸዋል። ይህ ቦታ ኦአ አባጅባ የሚባለው ሲሆን ስያሜውን ያገኘው አካባቢው ላይ በነበሩ ግለሰብ እንደሆነ ነግረውኛል። በሙስጠፋ መሪነት ወደ ፍል ውሃው እየደረሰ ውሃው ልክ እንደ ቀብራራ ሽሮ ነው የሚንተከተከው። እንፋሎቱ እንኳን ብርድ ብድር ያስለቅቃል። በአጋጣሚ ጣሚ የረገጣችሁት ድንጋይ እግራችሁን ከከዳው በጣም ትልቅ ጉዳት ነው የሚደርስባችሁ። ትልቅ ጥንቃቄ ነው የሚፈልገው። እንግዲህ ቅድም የነገርኳችሁ ፍል ውሃ ጋር ደርሰናል። እዚህ ሻላ ሀይቅ አካባቢ ነው ያለው። ታዲያ 97 ዲግሪ ሴልሲየስ ሙቀት ነው የሚለካው። የአካባቢው ማህበረሰብ እንደ መድኃኒትነት ይጠቀመዋል። ከዚህ በተጨማሪም እንቁላልና ድንች ይቀቀልበታል ተብያለው። እኔም ይዤ መጥቻለሁ ማለት ነው። እንፋሎቱ ምናምን ግን ደስ ሲል ይሄ እንቁላልና ድንቼ ድንች ልቀቅለው ነው እ አሁን እዚሁ ፌስታል ውስጥ እንዳለ ነው የምከተው። ደቂቃ እንይዛለን። በስን ደቂቃ ውስጥ እንደሚበስልን ለማወቅ በዛው መክፈታችን አበላችኋለሁ። እዚህ ስር ድንች ይታየኛል። ማን ነው ድንች የከተተው? የተቀቀለ ነው። በጣም የሚያምር ሰንሴት እያየሁኝ ነው። እኔ እንደማየው እናንተ ይታያችሁ አይታያችሁ አላውቅም። በጣም በጣም ነው የምታምረው ግን ከዚህ ጋር ከእንፋሎቱ ጋር ምናምን ሌላ ቫይብ። በቃ እንቁላላችን ከ15 ደቂቃ በኋላ ይደርሳል ተብዬ አወጣው ነው እና በእንጨት ነው የሚወጣው። እንደዚህ እየተጠቀለለ አሉ ወይ? እናንተ፣ እውነትም ይበስላል። በጣም በስሏል። ወይኔ ቆይ፣ ቤት ቢሆን በቀዝቃዛዋ ነከር አራጋት ነበር፣ ከመላጤ በፊት የእውነት ያቃጥላል ማርያምን። ንብላ ገና ቆድንቻለን። ደግሞ ብዙ ጊዜ ፀሐይ ስትወጣ እንጂ ስትገባ አጋጥሞኛው ያውቅም ነበር። አሁን ይህን ውበት እንዴት ነው የምገልጽላችሁ? አሁን ሰዓቱ ወደ መምሸቱ ስለሆነ ወደ ማደሪያችን ተመለስን። የዳናይት ሚዲያ ዩቲዩብ ቻናላችን ላይክና ሰብስክራይብ ያደርጉ። ቆንጆ ቆንጆ ፕሮግራሞቻችን ቶሎ ቶሎ እንዲደርሳችሁ የደውል ምልክቷን ይጫኑ። ምርቶንና አገልግሎቶን ለማስታወቅ ከታች ባለ ስልክ ቁጥር ይደውሉ። የራት ዝግጅቱን የኢጃ ላንጋኖ ሪዞርት ማኔጅመንት ግብዣ አዘጋጅቶልን ስለነበር ከጉብኝት መልስ በሰዓት የተገኝቼ ቀን ወዳቆምነው ጨዋታ ተመልሰን ቆንጆ የራት ሰዓት አሳለፍን። ሪዞርቱን በመጎብኘት ላይ ያለው የነዳጅ ማደያ ቶታል የሚል ታፔላ አይቼ ገርሞኝ ስለነበር በጨዋታችን መሀል አንስቼ የሚገርም ታሪክ አጫወቱ። በፊት ማደያ አዲስ አበባ፣ ሞጆ እና ትላልቅ ከተሞች ላይ ነው። እንግዶች ከአዲስ አበባ ነው በብዛት የሚመጡት ቱሪስቶች። የድሮ መኪኖች ደግሞ ያው ነዳጅ ኮንሰፕሽናቸው ሀይ ነው እና ከአዲስ አበባ ቀርተው ሞጆ ይደርሳሉ። ከሞጆ ቀርተው ያው እዚህ ነው የሚገቡት ከዚህ ወደ ሻሸመኔም ወይ ወደ አዋሳም ለሚል ስለሚያስቸግር፣ አቶ በቀለ ሞላ በዚህ በሆቴል ኢንዱስትሪ በጣም የታወቁ ሰው ናቸው እና ከቶታል ኢትዮጵያ ጋር ተነጋግረው እዚህ ማዲያ ተከፈተ። እንግዶችም ይመጣሉ፣ በነፃነት ነዳጅ ከዚህ ይቀዳሉ። ለጀልባም ለምንም ሚሆን ቤንዚን ናፍጣም ከዚህ ቀርቶ ለመዝናናት እንዲያመች ተብሎ ነው የተሰራው። አሁን ስራ አቁሟል። ረዥም አመት ነው ቢያንስ ወደ 45 ዓመት ምናምን። እስኪ ስለ አባት አጫውተን አባቴ ንጋቱ ትፋ ይባላል። ረዥም አመት እዚህ ሬዞርት ላይ የሰራ ነው እዚህ ሆቴል ላይ ከበቀለ ሞላ ጋር ሲመሰረት ጀምሮ ማለት ነው። በ1952 አካባቢ ነው የሆቴል የተቆረቆረው። ከዛን ጊዜ ጀምሮ ያው የቀን ስራ በመስራት ቴክኒሽያን ገብቶ ብዙ ስራ ይሰራል እና ማዲያውንም እሱ ነበር ኦፕሬት የሚያደርገው በዛ ጊዜ አሁን እንደምንቀዳው ማዲያ ሄደን ፊውል ስንቀዳ በእንትን ነው፣ በኤሌክትሪክ ነው፣ ፓምፕ ሆኖ ነው የሚወጣው። ያኔ መነቤላ የሚባል በእጅ እንትን የሚባል ነው እንግዲህ ወደ ሁለት ቦቴ ምናምን በእጅ ሆኖ እንትን አድርጎ የሚጨርሰው እና በጣም ስትሮንግ ሰው የሆነ ሰው ነው። እንደዛ ነበረ ነዳጅ የሚለውና የሚለው እና ብዙ አመት አገልግሏል። ወደ አምሳ ሁለት አመት እዚህ ሪዞርት ላይ ሰርተዋል። ያው እድገቴ እኔ እዚሁ ግቢ ውስጥ ነው የተወለድኩትም እዚሁ ግቢ ውስጥ ነው። ከእሱ ጋር ወዲ ያል የዚህ ሆስፒታሊቲውን እዚህ ስትሰሪ ብዙ እንግዶች ይመጣሉ፣ እና ይሄ እንትን ውስጥ ሽ ይገባል። በአጋጣሚ እኔም ወደዚሁ መጣው፣ ና ሳድግ ትምህርቴን ከጨረስኩ በኋላ ወደ ዩኒቨርሲቲ ከሄድኩ በኋላ ይህንኑ ፊልድ ነው የተማርኩት። አጋጣሚ ደግሞ እኔም እዚ ተመልሽ መናጀሮኛ አሉ ተካቸው ማለት ነው፣ ተካዋቸው እንደዛ ነው የሚባለው። ከእኔ የበለጠ በጣም ጠንካራ ሰው ነው። ስራ ላይ የዱ ሰዎች ስራ ላይ ቀልድ አያውቁም። አቶ በቀለ ሞላም እንደዛ ናቸው። ይህንንም ሆቴል እሳቸው ናቸው የቆረቆሩት እና በጣም ብዙ የውጭ ዜጎች ይመጡ ነበረ። እኛ ውጭ ሀገር እንዳለ ነገር ነው። በጣም የተደበላለቀ ሰው ነው የሚመጣው። ብዙ አይነት ሰው ነው የሚመጣው። ይህን የሚመስል ታሪክ ነበር። የግቢ ደስ ይላል። ወደ አንተ ላንጋኖ ኢጃ ሪዞርት እንደ አዲስ ስራ ሲጀምር ምን አይነት ለውጥ ኖሮት ነው? ኢጃ ላንጋኖ ወደ ስራ ሲገባ የተለየ ነገርም ባይሆን ተዘግቶ ስለቆየ እዚህ አካባቢ ያለው ሕዝብ ደግሞ በብዛት የሚጠቀመው ከዚህ ሪዞርት ነበር። የቱሪስት ከሌላ ቦታ የሚመጡት ቱሪስቶች የሀገር ውስጥም ቢሆኑ ከውጭ የሚመጡትም ይሄን አካባቢ አሙቀውት ነው የሚኖሩት እና የኛ ሰራተኞችም ከ97 98 ፐርሰንት በላይ የዚህ አካባቢ ነዋሪ ነው እና በመከፈቱ አዲስ ሌላ ነገር መፍጠር ሳይሆን ለህዝቡ ግን የስራ እድል አንዳንድ ነገሮችም በከፍቶላቸዋል፣ እና ሪዞርቱ ሲከፈት ህዝቡ ሙሉ ደስተኛ ነበር። በዛው ያው የተለያዩ ሰርቪሶችን ይሰጣል። ለመጪው ክረምት ምን ታስቧል? ለመጪው ክረምት የተለያዩ ፓኬጆችን አስበናል ከቤተሰብ ጋር ለወጣቶች የሚሆን ለተማሪ የሚሆን አንዳንድ ፓኬጆችን አስበናል እና በሰፊው ለመስራት ከዚህ ጋር አያይዘን ሌላ ሪዞርትም ስላለ ሁለቱ ሪዞርት አንድ ላይ አድርገን እኛም እዚህ ለየት ያለ ነገሮችን ለየት ያሉ አክቲቪቲዎችን ለማድረግ ደግሞ በሰፊው ዝግጅት ላይ ነን ማለት ነው። እንዴት አደረች እንግዲህ፣ ዛሬ በቃሌ መሰረት በጧት ተገናኝተናል። ዛሬ በጧት የተገናኘንበት ምክንያት ሰንራይዝ ላሳያችሁ ነበረ ወይም ደግሞ ፀሐይ ስትወጣ 12 ሰዓት ከ13 አካባቢ ትወጣለች ተብዬ ነበረ። በሰዓት የተገኝች ፀሐይዋ ግን የለችም። ዳመና ነገር ስለሆነ አሁን ክረምት እየገባ አደለ፣ ዳመና ነገር ስለሆነ ነው መሰለኝ ድፍንፍን ብሏል። ስለዚህ ለዛሬ እድለኛ አይደለሁም፣ አይደላችሁም። ነገር ግን ከዚህ በፊት መጥቼ በጣም የሚያምር ሰንራይዝ ነበረው። የዛሬ ስንት አመት አላስታውስም፣ ቀርጬ ያስቀመጥኩት ካለ እዛ ላይ አሳያችኋለሁ። ለዛሬ ግን አልቀናኝም። እንደ ልጅነቴ ፀሐዬ፣ ውጪ ውጪ፣ ካልወጣሽ ጎመን ዘሬን አምጪ ማለት ነው ያማረኝ። እዩት እስኪ ይሄንን ቪዲዮ አያምርም? ከዚህ በፊት እዚህ በነበርኩበት ሰዓት የቀረጽኩት ነው። ይሄ ውበት ነው ዛሬ ያመለጠኝ። በነገራችን ላይ ይህ ሐይቅ የተከሰተው በእሳተ ጎመራ ፍንዳታ አማካኝነት ነው። ታዲያ ልክ እንደኔ ለምን ከለሩ እንደዚህ አይነት ቡኒ ከለር ያዘ ወይም ጠቆር አለ ብላችሁ ወንደር የምታደርጉ ከሆነ ምክንያቱ ደግሞ በውስጡ ከፍተኛ የሰልፈር መጠን ስላለው ነው። ይህም ታዲያ ከብልሃርዚያ ነፃ ያደርገዋል። በነገራችን ላይ በውስጡ የተለያዩ አይነት የአሳ ዝርያዎች አሉ። እንዲሁም ዳርዳሩን ደግሞ ብዙ አዋፋት አሉ ነገር ግን ደመና ስለሆነ እንደ ፀሐይዋ ማየት አልቻልንም ወፎቹንም። ቦታው ለፈረስ ግርቢያ ለኳስ ለመጫወት፣ ለቮሊቦል ለመጫወት ለተለያዩ አክቲቪቲ ብቻ በጣም ደስ ይላል። ፎቶ ለመነሳት እንደምታዩ በጣም የሚያማምር ፎቶ መነሳት ትችላላችሁ። ታዲያ እየመጣችሁ ተዝናኑ። ፕሮግራማችን አሁንም አላለቀም፣ ተከታተል ሌላው ኢጃ ላንጋኖ ሪዞርት ከሚያስተዳድራቸው ሌሎች የአገልግሎት አማራጮች ውስጥ ሰመር ሀውስ አንዱ ነው። ሰመር ሀውስ የላንጋኖን ሐይቅ ዳርቻ ስር የተገነቡ እጅግ ውብ ትልቅ መኖሪያ ቤት ሲሆን እንደ ግለሰቡ ፍላጎት የወር ኪራይ ዋጋውን እየከፈለ መኖር ይችላል። እነዚህን አይነት ማራኪና ቆንጆ ቤት እዚህ አካባቢ ይኖራል ብዬ አላሰብኩም ነበር። ይሄ እነዚህ ቤቶች ከተሰሩ ቆይተዋል። ኦልሞስት ከ60 አመት በላይ ነው። በፊት ያው በግለሰብ የተሰሩ ናቸው። መንግስት ደግሞ ያው ማስተዳደርና አንዳንድ አንዳንድ ገቢ ማግኘት ስላለበት ከነዛ ሰዎች ላይ ተረክቦ እያስተዳደረ ነው ያለው። አሁንም ደግሞ ያው ኢጃ ስር የሚያስፈልገው ነገር የተለያዩ ሱፐርቪዥኖች እየተደረጉ፣ የእንግዶቹም ደህንነት እየተጠበቀ፣ እነሱም በደንብ ይዝናናሉ። መንግስት ማግኘት ያለበትን ያገኛል ማለት ነው። ለማህበረሰቡ ያው የሚሰጠው ሰራተኞች አሏቸው። አሁን እነዚህ ቤቶች ሁሉም እያንዳንዱ የራሱ የሆነ ጥበቃ አለው፣ የራሱ የሆነ ሼፍ አለው። ጽዳቶች አሉ ጽዳት የሚሰሩ። ስለዚህ አንዱ ቤት ላይ ቢያንስ እስከ ሶስት አራት ሰው የስራ እድል አግኝቶ ስራ ይሰራሉ ማለት ነው። ከዚህ ከዚህ ይጠቀማሉ። ብዙ ጊዜ ደግሞ እዚህ ሲያሳልፉ ከህብረተሰቡ የሚገዙት ነገር አለ፣ ዶሮ ይገዛሉ፣ ፍየል ይገዛሉ፣ እንቁላል፣ ወተት የሚያስፈልገውን ነገር ከህብረተሰቡ ላይ እየወሰዱ ይጠቀማሉ። ያው ህብረተሰቡን በሌላ እንትን ያገኛል ማለት ነው። ገቢ አለው። ለቀጣይ ስምን የታሰበ ነገር አለን። ለቀጣይ የታሰቡ ብዙ ፕላኖች አሉ። አሁን እዚህ ሰመራ ውስጥ አሁን ዲማንዱ ብዙ ነው፣ ብዙ ሰው ይፈልጋል። ስለዚህ እነዚህን የሰመራውሶች ቁጥር ማብዛት ነው። ሰፊ መሬት ስላለ የሰመራውሶችን ቤት ማስፋት ነው፣ ብዙ ቤቶች መስራት ነው፣ በዛው እንግዶች እንዲጠቀሙ ማድረግ ነው። ህብረተሰቡን በዛ መጠቀም ይችላል። ከዛ ደግሞ አንዳንድ መሰረተ ልማቶችን በተሻለ ሁኔታ ለማሟላት አሁን እነዚህ ቤቶች ያው የማብራት የመንገድ እነዚህ አንዳንድ የኢንተርኔት ጉዳዮችን እሱን ለማሟላት ደግሞ ያው ኢጃ ዴቨሎፐርስ ፕላን አድርጎ እየሰራ ነው። በቅርብ ጊዜ እነዚህ ነገሮች ይስተካከላሉ። የቤቶቹ ጭማሪ ቤትም ይጨመራል። ስለዚህ ከዚህ የበለጠ ይለማል። መጪውን ክረምት ቆይታውን ኢጃ ላንጋኖ ሪዞርት ሄዳችሁ ብታሳልፉ ብዬ ይመክራለሁ። ቻርንሰ የዳናይት ሚዲያ ዩቱብ ቻናላችን ላይክ ና ሰብስክራይብ ያደርጉ። ቆንጆ ቆንጆ ፕሮግራሞቻችን ቶሎ ቶሎ እንዲደርሳችሁ የደውል ምልክቷን ይጫኑ። ምርቶንና አገልግሎቶን ለማስታወቅ ከታች ባለ ስልክ ቁጥር ይደውሉ።